የፌዴራል መንግስት የ2018 በጀት ዓመት ረቂቅ በጀት 1.93 ትሪሊዮን ብር ሆኖ ቀረበ። የረቂቅ በጀቱን መግለጫ የገንዘብ ሚኒስትሩ አህመድ ሽዴ ለህዝብ እንደራሴዎች ምክር ቤት አቅርበው ውይይት እየተካሄደበት ይገኛል። ከረቂቅ በጀቱ አንድ ትሪሊዮን ብር ወይም 73 በመቶውን ከታክስ ገቢ፣ 236 ቢሊዮን ብር ከልማት አጋሮች፣ ቀሪውን ደግሞ ከፕሮጀክቶች ድጋፍና ልዩ ልዩ ገቢዎች ለማግኘት መታቀዱን ሚኒስትሩ ገልጸዋል። ተመልካቾች በዚህ ጉዳይ ላይ ተጨማሪ ማብራሪያ ላደርሰን ውይይቱን እየተከታተለ የሚገኘው ባልደረባችን ጌታቸው ባልቻ በቀጥታ መስመራችን ላይ ይገኛል። ጌታቸው እንዴት ውለሃል? የ2018 ረቂቅ በጀት በዋናነት ምን ላይ ነው ትኩረት አድርጎ የተዘጋጀው? በጀቱንስ እንዴት ለመሸፈን ታቅዷል? እስኪ ንገረን። አመሰግናለሁኝ መቅደስ። እንግዲህ የገንዘብ ሚኒስትሩ አቶ አህመድ ሽዴ በዛሬው ዕለት የ2018 በጀት ዓመት የፌዴራል መንግስትን ረቂቅ በጀት ለሕዝብ ተወካዮች ምክር ቤት አቅርበው ውይይት እየተደረገበት ይገኛል። እንግዲህ በዚህ በጀትም በተለይ 1.93 ትሪሊየን ብር ነው በረቂቅ በጀት የቀረበው ለ2018። ከዚህ ውስጥ እንግዲህ 1.2 ትሪሊየን ብር የሚሆነው ያህል ገንዘብ ለመደበኛ ወጪ 415 ቢሊዮን ብር ያህሉ ደግሞ ለካፒታል ወጪ 315 ቢሊዮን ብር ያህል ደግሞ ለክልል መንግስታት ድጋፍ የሚውል ነው። ከዚህ በተጨማሪ 14 ቢሊዮን ብር ያህሉ ለዘላቂ የልማት ግቦች ማስፈጸሚያ ድጋፍ የሚውል መሆኑን ነው ሚኒስትሩ የገለጹት። እንግዲህ በዋናነት ይህ በጀት የተዘጋጀው የተሟላ ማክሮ ኢኮኖሚ ማሻሻያ አፈፃፀምን መስረት በማድረግ እንዲሁም የአስር አመቱን መሪ የልማት እቅድ እንዲሁም የመካከለኛ ዘመን የፊዚካል እና የፕሮግራም በጀት አፈፃፀምን መስረት በማድረግ የተዘጋጀ መሆኑን የገለጹት ከዚህ በተጨማሪ እንግዲህ በተለይ ዋጋ ንረትን በማያባብስ መልኩ በጀቱ ተግባራዊ እንደሚደረግ ነው የገለጹት። ከዚህ በተጨማሪ እንግዲህ በጀቱ በተለይ በዋናነት ለመደበኛ ወጪ የሚውል ነው፣ 1.2 ትሪሊዮኑ ከዚህ ቀደም እንደገለጽኩት ማለት ነው። ከዚህ በተጨማሪ እንግዲህ ለካፒታል የተመደበው 415 ቢሊዮን ብር ደግሞ በተለይ ለተጀመረ ለአዳዲስ የካፒታል ፕሮጀክቶች ሳይሆን ለተጀመሩ ፕሮጀክቶች ማጠናቀቂያ የሚውል መሆኑን ነው የገለጹት። ከዚህ በተጨማሪ እንግዲህ በጀቱ የማህበራዊ ወጪዎችን ለመደጎም እንዲሁም ደግሞ ከዚህ ቀደም በተለይ ከተሟላ ማክሮ ኢኮኖሚ ማሻሻያ ጋር በተገናኘ መንግስት የተለያዩ ድጎማዎችን እያደረገ ይገኛል። ለደሞዝ እንዲሁም ለማዳበሪያ እንዲሁም የተለያዩ የመሰረታዊ ፍጆታ እቃዎችን እየደጎመ ይገኛል። ለእነዚህ ሁሉ የሚውል መሆኑን ነው የገለጹት። እንግዲህ ከበጀቱ ውስጥ በአብዛኛው አንቺም ቀደም ሲል እንደገለጽሺው አንድ ትሪሊየን ያህሉ ሰባ ሶስት በመቶ ያህሉ ታክስ የሚሰበሰብ መሆኑን ገልጸዋል። ከዛ በተጨማሪ እንግዲህ የ የልማት አጋሮች እንዲሁም ለፕሮጀክቶች የሚሰጥን ድጋፍ ታሳቢ ተደርጎ የተዘጋጀ በጀት መሆኑን ነው ያነሱት። እንግዲህ በዚህ በጀትም የኢትዮጵያን የተጀመረውን የኢኮኖሚ እድገት ለማስቀጠል እንደሚሰራ ገልጸዋል። በተለይ የዋጋ ንረትንም መንግስት ለማረጋጋት የበጀት ጉድለት በቀጥታ ከብሔራዊ ባንክ እንዳይሸፈን በሚገኝ ብድር እንዳይሸፈን እንደሚያደርግ ነው የገለጹት። ከዚህ ጋር ተያይዞም እንግዲህ የበጀት ጉድለቱ በተለይ ያልተጣራ የበጀት ጉድለት ነጥብ ሁለት በመቶ እንዲሁም የተጣራ የበጀት ጉድለት አንድ በመቶ መሆኑን አንስተዋል። ከጥቅል ሀገራዊ ምርት አንጻር ማለት ነው። መንግስትም ጥብቅ የሆኑ የበጀትና የገንዘብ ፖሊሲ አሰራሮችን ተግባራዊ በማድረግ የዋጋ ንረትን ለማረጋጋት እንደሚሰራ ነው ከዚሁ ጋር ያነሱት። በዚህ ዓመትም የስምንት ነጥብ ዘጠኝ በመቶ የኢኮኖሚ እድገት እንደሚጠበቅ ነው የገለጹት። እንግዲህ የሀገር በቀል የኢኮኖሚ ማሻሻያ እስካሁን የኢትዮጵያ ኢኮኖሚ ያጋጠሙትን ተግዳሮቶች ተቋቁሞ እድገት እንዲያስመዘግብ ማድረጉን ያነሱት በተለይ በ2016 የ8.1 በመቶ እድገት መመዝገቡን ገልጸዋል። በ2017 በዚህ አመት ደግሞ 8.4 በመቶ የኢኮኖሚ እድገት እንደሚመዘገብ ነው የገለጹት። እነዚህን እድገቶች ለማስቀጠልም በቀጣይ በዚህ በጀት አመትም እንደሚሰራ ነው በቀጣይ በ2018 በጀት አመትም እንደሚሰራ ነው የገንዘብ ሚኒስትሩ የገለጹት። ጌታቸው፣ ላደረስከን መረጃ እናመሰግናለን። መልካም ቀን ይሁንልን። እንቀጥላለን ተመልካቾች፣ ቦትስዋና ከኢትዮጵያ ጋር ያላትን የንግድና ኢንቨስትመንት ትብብር ለማሳደግ እንደምትፈልግ ገለጸች። በአዲስ አበባ የሚገኘው የቦትስዋና ኤምባሲ የሁለቱን ሀገራት የንግድ ለንግድ ትስስርን ለማጠናከር የሚያስችል ውይይት ከመንግስት የስራ ኃላፊዎችና ከባለሀብቶች ጋር እያካሄደ ይገኛል። ተመልካቾች፣ በዚህ ጉዳይ ላይ ተጨማሪ ማብራሪያ ልትሰጠን ሪፖርተራችን ኤዶ ማማረ በቀጥታ መስመራችን ላይ ትገኛለች። እንዴት ውለሻል ኤዶም የሁለቱን ሀገራት የንግድ ትስስር ለማጠናከር በመድረኩ የተነሱ ሀሳቦች ምንድን ናቸው እስኪ ንገሪ አመሰግናለሁ መቅደስ፣ እንደምንውለሻል። እንግዲህ ቀደም ሲል አንቺም እንዳልሽው የተገኘሁበት ሁነት የንግድ ለንግድ ትስስርን የተመለከተ ነው። ኢትዮጵያ እንደሚታወቀው ኢንቨስትመንት ላይ ያላትን አቋም በመቀየር ኢንቨስተሮች ወደ ሀገር ውስጥ ገብተው እንዲሁም የሀገር ውስጥ ኢንቨስተሮች ደግሞ ኢትዮጵያ ላይ ኢንቨስት እንዲያደርጉ ምቹ ሁኔታዎችን እየፈጠረች ነው የሚገኘው። ከነዚህም መካከል እንግዲህ የውጭ ቀጥታ ኢንቨስትመንትን የውጭ ባለሀብቶችን ወደ ሀገር ውስጥ ገብተው ኢንቨስት ለማድረግ እንግዲህ ከፍተኛ የተለያዩ የሚስቡ ሁኔታዎችን እያስቀመጠች እንደሆነ የሚታወቅ ነው። እኔም በዛሬው እለት የተገኘሁበት እውነት ይሄንኑ የተመለከተ ነው። የቦትስዋና ኢንቨስተሮች በኢትዮጵያ መጥተው ኢንቨስት የማድረግ ፍላጎት እንዳላቸው በመድረኩ ተገልጿል። እንግዲህ በዛሬው እለት የተደረገው የንግድ ለንግድ ትስስር ላይ በኢትዮጵያ የሚገኙ የተለያዩ የግል ድርጅቶች እንደዚሁም የቦትስዋና ኢንቨስተሮች የተገኙበት ነው። የኢትዮጵያና የቦትስዋና ግንኙነት አፍሪካውያን በመካከላችን ያለውን አንድነት ማሳያ ነው ያሉትም በኢትዮጵያ የቦትስዋና አምባሳደር አምባሳደር ቴብሊሎ አልፍሬድ ናቸው። እንግዲህ ቦትስዋና ከኢትዮጵያ ጋር ያላትን የንግድ ለንግድ ትስስር ማጠናከር እንደምትፈልግ፣ እንደዚሁም ደግሞ መንግስት ለመንግስት ያለውን ግንኙነት ብቻ ሳይሆን የንግድ ማህበረሰቡ የሁለቱ ሀገራት የንግድ ማህበረሰብ ያላቸውን ግንኙነት እንደዚሁ አጠናክሮ መቀጠል እንደሚፈልጉ ተናግረዋል። በዚህ መድረክ ላይ ቀደም ሲል እንዳልኩሽ የተለያዩ የግል ድርጅቶች እንደዚሁም የቦትስዋና ኢንቨስተሮችም ተገኝተው ነበረ። ኢትዮጵያውያን ኢንቨስተሮች ወደ ቦትስዋና በሚፈልጉት ዘርፍ ላይ ሂደው ሲሰማሩ በቴክኖሎጂ በወተትና በወተት ተዋጽኦ በእንስሳት እርባታ እንደዚሁም በተለያዩ ዘርፎች ላይ መሰማራት ቢፈልጉ ቦትስዋና እጅግ በጣም ሰላማዊ ሀገር ነች። ያየር ንብረቷ ምቹ ነው። ስለዚህ ቦትስዋና ላይ መታችሁ ኢንቨስት ብታደርጉ የኢትዮጵያውያን ኢንቨስተሮች አትራፊ ትሆናላችሁ ሲሉም አምባሳደሩ ተናግረዋል። እንደዚሁም ደግሞ የቦትስዋና አምባሳደሮች የቦትስዋና ኢንቨስተሮችም እንደዚሁ ኢትዮጵያ መተው ኢንቨስት ማድረግ እንደሚችሉ የኢትዮጵያ የኢንቨስትመንት ፖሊሲም አሁን ላይ ጥሩ የሚባል እንደሆነም እንደዚሁ በመድረኩ ተገልጿል። ኢንቨስተር የኢትዮጵያን ኢንቨስተሮች ቦትስዋና ላይ ሂደው ኢንቨስት ሲያደርጉ የሚያገኟቸው ጥቅሞች የትኞቹ ናቸው የሚለውም እንግዲህ የቦትስዋና የሚመለከታቸው ኢንቨስትመንት የስራ ኃላፊዎች እንደዚሁ ለኢንቨስተሮቹ ገለጻን አድርገዋል። እንዲሁም በኢትዮጵያ በኩል ደግሞ የቦትስዋና ኢንቨስተሮች ኢትዮጵያ ውስጥ መጥተው ኢንቨስት ሲያደርጉ የሚያገኟቸው ነገሮች ምንድን ናቸው፣ ኢትዮጵያ ውስጥ ኢንቨስት ቢደረጉ የትኞቹ ነገሮች አዋጭ ናቸው የሚሉት ነገሮች ሁሉ በመድረኩ ላይ ተገልጿል። እንግዲህ በምሽቱ መርሃ ግብራቸው ይሄው ይኸው ሁነት በምሽት መርሃ ግብር ይቀጥላል። በምሽት መርሃ ግብራቸው ላይ ደግሞ የንግድ ማህበረሰቡን የቦትስዋና ኢንቨስተሮች ከኢትዮጵያን ኢንቨስተሮች ጋራ በአንድ ላይ የቢቱቢ ሴሽን የሚከናወንበት ነው የሚሆነው። እንግዲህ የምሽቱ መርሃ ግብራቸው ቀደም ሲል እንደተገለጸው በመድረኩ እንደተገለጸው የምሽቱ መርሃ ግብራቸው የሁለቱን ሀገራት ኢንቨስተሮች የንግድ ልውውጥ እጅግ በጣም የሚያጠናክር ነው ተብሎ ይጠበቃል። ለሰዓቱ ያለኝ መረጃ ይህንን ይመስላል። መቅደስ ኤዶም ላደረሽን መረጃ እናመሰግናለን። መልካም ቀን ይሆንልሽ። የአዲስ አበባ ቀላል ባቡር ተጓዦች ትኬት ለማግኘት ቢሮዎች ያሉበት ቦታ ድረስ በአካል መሄድ ሳይጠበቅባቸው ባሉበት ሆነው የሚቆርጡበትን አሰራር አስተዋውቋል። አገልግሎቱ ጊዜንና ገንዘብን ከመቆጠብ ባለፈ የትራፊክ አደጋን የሚከላከል መሆኑን ተጠቃሚዎች ተናግረዋል። ሳምሶን ገድሉ ዘመን እየተለወጠ እንግዲህ እንዲህ አሁን እንዳለንበት ክፍያዎች ሁሉ ወደ ዲጂታል አማራጭ እየሄዱ ይገኛሉ። የአዲስ አበባ ቀላል ባቡር ከዚህ ቀደም የነበሩ የትኬት አገልግሎቶችን ወደ ዲጂታል መንገድ ቀይሯል። ምን ይመስላል? አብረን እናያለን። እንኳን ወደ አዲስ አበባ ቀላል ባቡር በሰላም መጣ። ዶክተር ብርሃን እባላለሁ። የአዲስ አበባ ቀላል ባቡር ዋና ስራ አስፈጻሚ ነኝ። በጣም አድርጌ አመሰግናለሁ። ወደ ውስጥ ገብተን እናወራለን። ውስጥ ላይ አረፍበልና እያወራን እንሄዳለን በቅድሙና በአሁኑ መካከል ኦልሞስት የአስራ ሁለት ደቂቃ ልዩነት። በተወሰነ መልኩን አሻሽለናል። ብዙ ነገሮች አሻሽለናል። ኢቨን የባቡር ቁጥር ማሻሽለናል። ፍሪኮንሲው በዛው ልክ ተሻሽሏል። አሁን አስራ ዘጠኝ ባቡር አልሰናል። ስራ ላይ እያሉ ባቡሮች ማለት ያው ተሳፋሪው ኮምፕሌን ነበር ብዙ ጊዜ ቲኬት መሸጫ ሱቆቻችን ከቲኬት ስቴሽኑ የራቁ ነበሩ። ኢቨን አንዳንዶቹ አስፋልት አቋርጠር የምትሄደው ና ተሳፋሪዎቻችን ለአደጋ ይዳረጋሉ። ድካም አለው እንግልት አለው። እሱን ለመቀነስ ነው ወደዚህ ሲስተም የመጣ ነው። ከኢትዮ ቴሌኮም ጋር ተነጋግረን ለዲሞንስትሬሽን የተወሰኑ ስቴሽኖች ጀመር እነሱ ተቀባይነት ሲኖረው ሁሉም ስቴሽኖች ላይ እናደርጋለን ብለን እያሰብን ያለ ነው። አሁን ባለው በተጨባጭ አምስት ስቴሽኖች ላይ ኦልሬዲ የቴሌብር ጀምረናል። የትኛውም ሰው የትኛውም ቦታ ላይ ሆኖ በቴሌብር ቆርጦ ልክ ወደ ስቴሽኗ ሲመጣ ተቆጣጣሪዎች አሉ እዛ ላይ የሚልክለትን ኮድ ለትኬት ተቆጣጣሪዎች ያሳያሉ። በዛ መሰረት ያልፋሉ ማለት ነው። የእነሱ ትኬት የሚሸጡበት ቦታ እና የምንሳፈርበት ቦታ በጣም የተራራቅ ነው። ያ ማለት ደግሞ ለመኪና አደጋ እኛንም የምንጋለጥበት ሁኔታዎች ነበሩ። አንዳንዴም አደጋዎች እንደሚከሰቱ እንሰማለን። እና ይህ ቴሌብር መምጣቱ ግን የምትጠቀሙ በሞባይል ነው ማለት ነው። በእጅ ስልክ ስለምትጠቀም በጣም ጥሩ የዘመነ ለቴክኖሎጂም ደግሞ ተጠቃሚ መሆናችን ነው። ሌላው ምናልባት ትኬቱ በራሱ ደግሞ የአካባቢ ደረቅ ቆሻሻን ይዳርጋል እና ከአካባቢ ደረቅ ቆሻሻ ከተማዋ ደግሞ አሁን እየተዋበች የዘመነች ስለሆኑ አኳያ ደረቅ ቆሻሻዎችንም የመከላከሉ የመገደቡ ሁኔታ ቴሌብሩ ሲስተም ፈጥሯል ማለት ነው። ከዚህ በፊት ከነበርንበት አንጻር ጥሩ መሻሻሎች አሉ። ስቲል ግን ካለን ንብረት አንጻር ወይም ካለን ሪሶርስ አንጻር አሁንም በግማሽ ኦልሞስት በግማሽ ሪሶርስ ነው እየሰራን ያለነውና ያው ብዙ መስራት ይጠበቅብናል። እንግዲህ ዘመን እየተለወጠ መጥቷል። አሁን ክፍያዎች ሁሉ በዲጂታል አማራጭ እየተደረጉ ይገኛሉ። እንግዲህ አሁን ያለውበት የአዲስ አበባ ቀላል ባቡር አገልግሎትም ትኬቶችን በዲጂታል መንገድ እያከናወነ እየቆረጠ ይገኛል። ይሄን እንድትጠቀሙ በእኛ በኩል መልእክት እናስተላልፋለን። መልካም ጊዜ ይሆንላችሁ። ሀገራችን ችግር ፈች የሆኑ የቴክኖሎጂ ውጤቶች አጠቃቀም እየተስፋፋ ይገኛል። ለተለያዩ ዘርፎች የሚሆኑ መተግበሪያዎችን አበልጽገው የሚያቀርቡ ተቋማት ቁጥርም እየጨመረ መጥቷል። ባልደረባችን አገርንሻ አየልኝ በተለይ የጋራ መኖሪያ ቤቶች ውስጥ የሚሰጡ አገልግሎቶችን የሚያቀላጥፍ መተግበሪያን ካስተዋወቀ ተቋም የስራ ኃላፊ ጋር ቆይታ አድርጋለች። ዝርዝሩን ከራሱ አንደበት አብረን እንከታተል ጌትነት ዘመነ ባላለው የፎይ ፕላስ ትሬዲንግ ዋና ስራ አስፈጻሚና ተባባሪ መስራች፣ ቤት ኢንዱስትሪው ላይ የሚታዩ የደላላ ጣልቃ ገብነቶችን በማጥናት ስማርት የሆነ የኮንዶሚኒየም ቤቶች አስተዳደር ማህበራትን የሚመለከት አፓርትመንቶችን ስማርት አስተዳደር እና በጋራ የሚኖሩ የኮምፓውንድ ቤቶችን ስማርት አስተዳደር ዘመናዊ ለማድረግ ታልሞ በቴክኖሎጂ የተደገፈ ከስማርት ሲቲውም ጋር የሚናበብ ፕሮጀክት ነው። ቤቶቻቸውን አደራጅተው ማን ተከራይ ገባ፣ ማን ተከራይ ወጣ፣ ማንኛው ቤት ተሸጠ፣ ማንኛው ቤት አዲስ ሰው ገባ የሚለውን ወደ በር የሚገባው ሰው ማነው፣ የሚወጣው ማነው የሚለውን አጠቃላይ ከፀጥታም አንጻር፣ እንደገና ደግሞ ገንዘቡን በሚሰበስቡበት ጊዜ በተለይ ደግሞ ከግልፀኝነት አንጻር ይሄ ህብረተሰቡ የሚያዋጣው ገንዘብ የህብረተሰብ ሀብት ነው፣ የህዝብ ሀብት ነው። ይህንን ገንዘብ ሰብስበው ለልማት መዋላቸውን የሚያስችል ግልፀኝነት ያለው አሰራር ነው ይዘረጋንላል። ከኢትዮ ቴሌኮም ጋም እንደዚሁ ደግሞ ፓርትነር ሆነን በቴሌብር ክፍያው እንዲሰበሰብ ፓርትነርሽፕ አድርገን ማለት ነው። እያንዳንዱ ማህበር ስልጠናን የተመለከተ ምንም ችግር የለበትም። ማህበራቸው ቢሮ ድረስ የእኛ ሰራተኞች አሉ። እኛ በአሁኑ ሰዓት ምንም የምናስከፍለው ገንዘብ የለም። ለምን? ለትርፍ የተቋቋመ ስላልሆነ። ስለዚህ እኛ ድጋፍ እያደረግን ነው፣ እየሰራን ያለ ነው። የእኛን አፕሊኬሽን በቴሌብር ያገኘዋል። ስለዚህ የማህበሩን ክፍያ ስልክ ቁጥሩን አስገብቶ እዛ ላይ ክፍያ ሲያደርግ መቶ ብር የሚከፍል ሰው ሁለት ብር ይከፍላል። ያንን ሰርቪስ ቻርጅ ብቻ ነው ቻርጅ የምናደርገው። ሌላው ነገር በሙሉ በነፃ የተሰጠ ነው ማለት ነው። ይሄንን አገልግሎት እንፈልጋለን የሚሉ ኮንዶሚኒየሞች፣ አፓርትመንቶች አሁን እንዳልነው በጋራ አብረው ያሉ ግቢዎች ፎ ፕላስ ዶት ኮም ብለው ሰርች ቢያደርጉ እኛን ዌብሳይት ያገኛሉ ጥያቄያቸውን ቢያቀርቡ አውቶማቲካሊ ለጥያቄያቸው ምላሽ እንሰጣለን፣ አብረን እንሰራለን ማለት ነው። ኢቴክስ 2025 ተጽዕኖ ፈጣሪ ከሆኑ አንዱ የቴክኖሎጂ ስታርታፖች የኛ ካምፓኒ አንዱ ነበረ። የዲጂታል ኢትዮጵያ አንዱ አካል እንደመሆናችን እኛ በዚህ ውስጥ በቤት ሴክተር ላይ ላይሰንስድ የሆነ ኤይ ኦቶሜትድ የሆነ ለሀገራችን የቤት መረጃ የመጀመሪያው የሆነውን የቤት መረጃ የምናበስርበት በቅርብ ጊዜ የምናስመርቀው ከሁለት ወር በኋላ ትልቅ ቴክኖሎጂ እናሳውቃለን። ያ ቴክኖሎጂ ሊሆን የሚችለው እንግዲህ የቤት ኪራይን፣ የቤት ሽያጭን፣ አሁን የያዝነውን የማህበራትን አስተዳደር እና የፓርኪንግ ማኔጅመንትን አንድ ላይ የያዘ ትልቅ ፕላትፎርም ላውንጭ ለማድረግ ዝግጅታችንን ጨርሰናል። ተመልካቾች፣ የዜና ኢትዮጵያ የቢዝነስ ዜና አብቅቷል። መቅደስ እንዳለ መረጃዎቹን ነገርኳችሁ። መልካም ቀን።